እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ የዛራኤል የእግዚአብሔር ቃል አገልግሎት ነው። የእግዚአብሔርን ቃል ዛሬ የምንከፋፈለው ከኔ ከወንድማችሁ ሐዋርያ ወንደሰን ጋር ከህያው ድንጋይ በክርስቶስ ዓለም አቀፍ ቤተ ክርስቲያን ነው የምንከፋፈልበት። እግዚአብሔር ዛሬ ደግሞ የሰጠን የእግዚአብሔርን ቃል ከዕብራውያን መጽሐፍ ምዕራፍ አስር ላይ ባለ መነሻ በማድረግ የምንነጋገር ይሆናል። ክፍሉን ላንብና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 እርሱ በመካከላቸው እንደሚገኝ ገልጦላቸው ከነርሱ ጋር ይገናኙበት ዘንድ የሰጣቸው ስርዓት አንዱ መስዋዕትን በማቅረብ ወይም ደግሞ በሚያደርጓቸው በሚተላለፉት ነገር ሁሉ በእግዚአብሔር ፊት ንስሐ እየገቡ እየነጹ ከእግዚአብሔር ጋር ያላቸውን ግንኙነት የሚቀጥሉበት ስርዓት ውስጥ አንዱ ይህ ነው እና ሊቀ ካህን ዕለት ዕለት እያቀረበ፣ ዕለት ዕለት መስዋዕትን እያደረገ፣ ነገር ግን አሁንም ቆሟል የሚልን ሐሳብ እናገኛለን። ከዚህ መነሾ ተነስተን ወደኋላ ኋላ በብሉይ ኪዳን ላይ ባለ ክፍሎች ላይ ስንመለከት አንድ ቀን አለ። ይህም የስርየት ቀን ወይም ደግሞ በብራይስጡ አጠራር ዮም ኪፑር የሚባለው በስርየት ቀን ላይ የሚደረግ ስርዓት አለ። በዓመት አንድ ጊዜ ሊቀ ካህኑ የመላውን እስራኤልን የሰሩትን በደል ወይም ደግሞ ንስሐ በመግባት ካለፉት ከቀኑ አልፈው አስር ቀናቶች ቀደም ብለው ራሳቸውን እያነጹ ቤቶቻቸውን ሁለንተናቸውን እያነጹ አለባበሳቸውንም አስተካክለው ራሳቸውን በንስሐ ውስጥ በማግባት በመጨረሻውም ቀን ሃያ አምስት ሰዓት በእግዚአብሔር ፊት በመጾም አንዳችን ምግብ ባለመብላት ነጭም በመልበስ በመቅደስ በመሰብሰብ በሰሯቸው ስርዓቶች ኃጢአቶች ሁሉ ንስሐ በመግባት በእግዚአብሔር ፊት ምሕረትን የሚጠይቁበት ቀን ነው። ከእግዚአብሔር ዘንድ ስርየትን የሚቀበሉበት ቀን ነው። ነገር ግን ይሄ ከመሆኑ በፊት ባሉት ቀናቶች ሁሉ በእግዚአብሔር ፊት ስለ ዕለት በደሎቻቸው እያመጡ በስርየት በእግዚአብሔር ፊት በመገኘት በነሐሱ መሰዊያ ላይ የሚቀርብን እንደየ አቅማቸው ከትንሽ ጀምሮ እስከ ትልቅ እግዚአብሔር በዘረጋላቸው ስርዓት መንገድ የሚያቀርቧቸው የመስዋዕት አይነቶች አሉ። እነዚህን መሥዋዕቶችም ደግሞ ካህኑ ዕለት ዕለት በእግዚአብሔር ፊት ያቀርባል። ነገር ግን የሚያቀርቧቸው ነገሮች ከእግዚአብሔር ዘንድ ፈጽመው ኃጢአት ከነሱ እንዲወገድላቸው አሊያም ደግሞ ህሊናቸው እንዲነፃ አያደርግም ነበረ። ኃጢአትም ከነርሱ አልተወገደም ነበረ። ስለዚህም ነው ይሄ መጽሐፍ ቅዱስ ክፍል እንደሚናገረው ሊቀ ካህኑ ዕለት ዕለት መስዋዕትን እያቀረበ ስቲል ቆሟል። ሊቀ ካህናቶች እየተቀያየሩ በተለያየ ዘመን ላይ ይህንን ስርዓት እየፈጸሙ፣ ነገር ግን ሁልጊዜ ይህንን እያደረጉም እንኳን ህሊናቸው ሊፈወስ አልቻለም። ህሊናቸው ሊነጻ አልቻለም። ደግሞ ኃጢአት ከነሱ ሊወገድላቸው አልቻለም ነበረ። ትናንትና ይመላለሱባቸው ከነበሩ ስርዓቶችም ሊወጡ አልቻሉም ነበረ። ነገር ግን ብሎ ይናገራል በአሮን ክህነት ሳይሆን እንደ መልከ ጸዴቅ ሹመት በተሾመው በክርስቶስ ሹመት ላይ እንዲህ የሚልን ቃል ይናገራል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በአንድ አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። ይህም በብሉይ ኪዳኑ ላይ ያለውን ነገር ስንመለከት ሊቀ ካህን በዓመት አንድ ጊዜ በእግዚአብሔር ዘንድ ስርየትን ፍለጋ ምሕረትን ፍለጋ በሚገባበት ጊዜ የሚያደርጋቸው ነገሮች ውስጥ አንዱ በቅድስተ ቅዱሳን ያንን የወይፈኑን ደም የእስራኤል ኃጢአት የተናዘዘበትን ከእግዚአብሔር ዘንድ መስዋዕት የቀረበበትን ደም ይዞ ወደ ቅድስተ ቅዱሳን ሲገባ እርግጠኛነት የለውም እንደሚወጣ ወይም ደግሞ በራሱ ተማምኖ የሚገባበት የያዘው መስዋዕት እርግጠኛ አይደለም። እግዚአብሔር ምሕረትን ካደረገለት ብቻ ነው ከገባበት የእግዚአብሔር ማደሪያ መገኛ ከሆነው ከቅድስተ ቅዱሳን ሊወጣ የሚችለው። ስለዚህም የእስራኤል ሕብረት የእስራኤል ሰዎች ከውጭ ሆነው እስከሚወጣላቸው ይጠባበቁም ነበረ። ያንንም መጋረጃ መክፈት የሚችል አንድም ሰው ስለሌለ፣ መግባትም የሚችል አንድም ሰው ስለሌለ ቆመዋል ይላል። እዚህ ክፍል ላይ ግን አንድ ነገር እናያለን። ለዘለአለም የሚሆነውን አንድ ጊዜ በክርስቶስ ኢየሱስ የሆነውን አብን ያረካውን መስዋዕት ይዞ ገብቶ ክርስቶስ ኢየሱስ በመስቀል ላይ ደሙን ባፈሰሰ ጊዜ ግን ከቅድስተ ቅዱሳንና ቅድስት መካከል ለይቶ የነበረው መጋረጃ በሰው ስራ ባልሆነ ከላይ ወደ ታች እንደተቀደደ በአዲስ ኪዳን ላይ እናነባለን እግዚአብሔርና ሰዎችን ለይቶ የነበረው ያ የኃጢአት ግርግዳ ለመፍረሱ ምልክት ይሆን ዘንድ እግዚአብሔርና ሰዎችን የለየው ኃጢአት ለመነሳቱ ምልክት ይሆን ዘንድ የሰው ልጆች ወደ እግዚአብሔር ለመግባታቸው ምልክት ይሆን ዘንድ እግዚአብሔር በቀረበለት መስዋዕት መርካቱን ለማሳየት ይሆን ዘንድ እግዚአብሔር ያንን የጥል ግድግዳ ለማንሳቱ መጋረጃው ከላይ ወደ ታች ለሁለት እንደተቀደደ እናያለን። ዋናው ቁም ነገር ዝች ጋር ነው። እሱ ስራውን ፈጽሞ መስዋዕቱን አቅርቦ ጨርሶ ሳለ ቀጥሎ የሚናገረው 13 ላይ ግን እንደዚህ የሚል ቃል አለ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል የሚል ቃልን እናገኛለን። ቁልፉ ነገር ይሄ ነው። በአሁኗ ቤተ ክርስቲያን፣ በዘመናችን ባለች ቤተ ክርስቲያን እግዚአብሔር የሚጠብቀው ነገር አለ። እኛ ከእግዚአብሔር የምንጠብቃቸው ነገሮች እንዳሉ ሁሉ ስራውን እንደጨረሰላት፣ ስራውን እንዳጠናቀቀላት፣ ስልጣንን እንደሰጣት፣ ሞገስን እንደሰጣት፣ የጥሉ ግርግዳ እንደተነሳላት ቤተ ክርስቲያን እግዚአብሔር ከዚች ቤተ ክርስቲያን የሚጠብቀው ነገር አለ። አንድ ጊዜ ደቀ መዛሙርት በተሰበሰቡበት ኢየሱስ ክርስቶስ አንድ ጥያቄን ጠየቃቸው። ስለኔ ማን ብለው ይጠራሉ ወይም ደግሞ እኔን ማን ይሉኛል የሚልን ጥያቄ ጠየቃቸው። እንዲህም ብለው መለሱለት አንዳንዶች፣ ኤልያስ አንዳንዶች፣ ኤርሚያስ አንዳንዶች ከነቢያት አንዱ፣ እንዳውም አንዳንዶች በቅርብ ከእነሱ የተለየውን ስለ ሞቱ ስለ መሰዋቱ የሚነገርለትን እንዳውም አንዳንዶች ዮሐንስ ነው ብለው የሚናገሩም አለው ብለው ይነግሩታል። ጥሩ እናንተስ እኔን ማን እንደሆንኩኝ ትላላችሁ ብሎ በጠየቃቸው ጊዜ በዚህን ሰዓት ላይ አንድን መልስ መለሰ። ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ከሰማይ የሆነውን እውነት በገለጠ ጊዜ በዚህ ሰዓት ላይ ክርስቶስ አንድን መልስ መለሰለት፣ ጴጥሮስ ሆይ ይህንን ስጋና ደም አልገለጠልህም፣ አሊያም ደግሞ በሰብአዊ እውቀትህ እዚህ መረዳት ላይ ደርሰህ አይደለም፣ ይልቁንስ ይህንን እውነት በሰማይ ያለ አባቴ የገለጠልህ እንጂ እንዳለው፣ ቀጥሎም እንዲህ አለ፣ በዚህ መገለጥ ላይ በዚህ መረዳት ላይ በዚህ አለት ላይ ቤተ ክርስቲያኔን እመሠርታለሁ አለ። ይህንም ብቻ ብለው አላበቃም፣ ቤተ ክርስቲያንንም የገሃነም ደጆች አይችሏትም። ይህም ማለት ቤተ ክርስቲያን ዓለም የሚፈነጭባት፣ ሰይጣን የሚፈነጭባት አሊያም ደግሞ የክፋት ሥራ የሚሰራበት ስፍራ ሳይሆን የገሃነም ደጆች የማይችሏት ቅድስት፣ ንጽህት፣ ብጽህት የሆነችውን ቤተ ክርስቲያንን ይገልጣል። በዚህ ክፍል ላይ ስናይ ይቺ ቤተ ክርስቲያን የገሃነም ደጆች የሚችሏት አደለችም። ይህች ቤተ ክርስቲያን የጠላቶችን ራስ መርገጥ የምችል ነች። ይቺ ቤተ ክርስቲያን ክርስቶስ አካል የሆነችው ነች። ኤፌሶን መጽሐፍ እንደሚናገር ክርስቶስ ራስ የሆነላት ብሎም ደግሞ ቤተ ክርስቲያን አካሉ የሆነችለት ስለዚህ ክርስቶስ ኢየሱስ በመስቀል ላይ ጠላትን መምታት፣ ሰይጣንን ማስወገድ፣ ክፋትን አመፃን ማስወገድ ስራውን ጨርሶ ሳለ ሰውንና እግዚአብሔርን ለይቶ ያለውን የጥል ግድግዳ አፍርሶ ሳለ፣ ነገር ግን አካሉ ከሆነች ቤተክርስቲያን አንድ ነገር ይጠብቃል። ይህም ደግሞ በእርሷ የጠላትን ራስ መርገጥ፣ እባብና ጊንጡን መርገጥ፣ የክፋትን ስራ ማጥፋት፣ የመለኮትን እውነት መግለጥ፣ የእግዚአብሔርን መንግስት መግለጥን ነው። ስለዚህም ነው ይጠብቃል። ወደፊት ይጠብቃል ማለት ገና ባልተሰራ ወይም ባላለቀ ስራ ላይ የሚጨርሰው ስራ አለ ማለትን ሳይሆን አንድን ነገር ያሳስበናል። አካሉ በሆነችው ቤተ ክርስቲያን የሚገለጠውን ነገር ክርስቶስ ኢየሱስ እየተጠባበቀ አለ። የልጅነት ስልጣን በሰጣቸው በልጆቹ በወንድና በሴት ልጆቹ በጽድቅ ሕይወት እየተገለጡ በዓለም ላይ የሰማዩን ክብር ይገልጡለት ዘንድ እየተጠባበቀ አለ። ወደፊት ይጠብቃል ማለት ያልጨረሰው ስራ አለ ማለት ሳይሆን ይልቁንስ በጨረሰው ስራ በመልኩ ቤተ ክርስቲያን እስክትገለጥ ይጠባበቃል ማለትን ያሳየናል። ይሄ ማለት እግዚአብሔር እየጠበቀን አለ። ይሄ ማለት የምድራችንን ቤተ ክርስቲያን እግዚአብሔር እየጠበቀ አለ። እኛ እግዚአብሔርን እስኪመጣልን እንጠብቃለን ከምንለው በላይ እኛ የእግዚአብሔርን መገለጥ በኑሯችን በህይወታችን መጥቶ ኑሯችንን ቀይሮ ምንበላውን ሰጥቶ አሊያም ደግሞ ብዙ ነገሮችን አድርጎልን እንጠብቀዋለን ከምንለው በላይ እግዚአብሔር ቤተ ክርስቲያንን እየጠበቀ አለ። ትውልዱን ቅዱሳንን እየጠበቀ አለ። መልኩን እስከሚገልጡ ድረስ፣ በብርሃን እስከሚገለጡ ድረስ፣ ለምድሪቱ ጨለማ መፍትሄ ሆነው እስከሚወጡ ድረስ እግዚአብሔር ቤተ ክርስቲያንን እየተጠባበቀ አለ። ጥያቄው ይሄ ነው። እኛንን እግዚአብሔርን እየጠበቅን ያለነው ወይስ ደግሞ እግዚአብሔር እኛን እየጠበቀ አለ? ትልቁ ፕራዮሪቲ ዛሬ በቤተ ክርስቲያን ላይ የሚያስፈልጉንን ነገሮች ማስቀደም ወይስ ደግሞ እግዚአብሔር የሚፈልገውን ነገር ማስቀደም? ይህ እንዲሆንልን ልክ በብሉይ ኪዳን ላይ የነበረው ካህን ለእስራኤል እረፍት ይሆን ዘንድ እንዲህ ነው የሚሆነው፣ አንድ የሊቀ ካህኑ ገብቶ ከወጣ በኋላ እስራኤላውያን ደስ ይሰኛሉ ለምን ከተባለ በቀጣይ ዓመት ላይ ድልን ስለሚሰጣቸው፣ እረፍትን ስለሚሰጣቸው፣ መከናወንን ስለሚሰጣቸው፣ ቢዘሩ ስለሚበቅልላቸው ቢዋጉ ዳርቻቸው ስለሚሰፋ በሚያደርጉት ነገር ሁሉ መከናወንን ስለሚሰጣቸው ማሸነፋቸው የሆነ እግዚአብሔር በምሕረቱ ሞገስን ስለሰጠ ያውም ለአንድ ዓመት ነው። ቀጣይ ዓመት ሊቀ ካህኑ እስከሚገባ ጊዜ ድረስ የሚጠበቅ ነገር ስላለ ኃጢአትን ፈጽሞ በማያስወግድ ስርዓት ላይ እግዚአብሔርን በዚህ ልክ ይተማመኑበት ነበረ። ዛሬ ለዘለዓለም በሆነ አንድ ጊዜ ነው መጽሐፍ የሚለው ቁጥር 14 ላይ እንዲህ የሚል ቃል አለ ደግሜ ያነበዋለሁ እንዲህ ይላል አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና የዘላአለም ፍጹማን አድርጓቸዋል ማለት አንድ ጊዜ ክርስቶስ ገብቷልና እንዳሻን በስጋ ሕይወት ላይ እንፋን ማለት ሳይሆን አሊያም ደግሞ በራሳችን መሻቶች እንሩጥ ማለት ሳይሆን እግዚአብሔር የሚጠብቅብን እግዚአብሔር ከቤተ ክርስቲያን የሚሻው ነገር እንዳለ ገብቶን ኃላፊነት ተሰምቶን እንድንንቀሳቀስ፣ ኃላፊነት ተሰምቶን እግዚአብሔር ከዚህ ትውልድ ላይ የሚጠብቀው ነገር እንዳለ ገብቶን እንድንንቀሳቀስ። ለምን ከተባለ እየጠበቀን አለ። ራስ የሆነ ጌታ አካሉ የሆነች ቤተ ክርስቲያን በጽድቅ በንጽህና እንድትገለጥለት እየጠበቀ አለ። የጠላቶቹን ራስ ትረግጥ ዘንድ፣ የጠላቶቹን ድንበር ታፈርስ ዘንድ፣ የጠላቶችን ከፍታ ትወርስ ዘንድ፣ ተራሮችን ታስገዛ ዘንድ፣ ቤተ ክርስቲያን ገና ተወጣ ዘንድ እግዚአብሔር እየተጠባበቀ አለ። እግዚአብሔር እኛን እየጠበቀን አለ። እግዚአብሔር ትውልዱን እየጠበቀን አለ። ወገኖቼ፣ አንድን ነገር እጠይቃለሁ። ዛሬ ምንድን ነው የልባችን መሻት? ዛሬ ምንድን ነው ውድድር ዓለም ውስጥ እየከተተን ያለው? ከማን አንጻር ነው አንሰናል እያለን ያለ ነው? ከማን አንጻር ነው እኛ ራሳችንን መግለጥ የምንፈልገው? እግዚአብሔር አንድያ ልጁን ልኮ ለእኛ መሥዋዕት ሲያደርገው ዓለም ልሰጠን የሚችለውን ነገር እሱ ሊሰጠን አይደለም በምድራዊ ነገር አሳክተን ከምናልፋቸው ነገር በላይ ያለፈን አጀንዳ ይዞ ነው ሰው ሆኖ ዙፋኑን ትቶ፣ ክብሩን ትቶ፣ ማንነቱን ትቶ ስጋ ለብሶ ስለ እኛ ዋጋ የከፈለልን አንድ ጊዜ ሊቀ ካህኑ ወደ ሰማያዊቱ በሰው እጅ ባልተሰራችው መቅደስ የገባልን አንድ ጊዜ ገብቶ የዘላለም ቅዱሳን ሊያደርገን ይህ ነው የዘላለም ቅዱሳን የዘላለም ፍጹማን መደረግ ማለት በስጋችን ኃጢአትን እንስራ የሚል ፈቃድን እየሰጠን ሳይሆን ሊቀ ካህኑ ገብቶ በወጣ ጊዜ ደሙን ሲረጭባቸው በእግዚአብሔር ዘንድ ያላቸውን ተቀባይነት እንደሚሰጣቸው ሁሉ ዛሬ እንዲሁ ቤተ ክርስቲያን በእግዚአብሔር ዘንድ የመንግስቱን ሐሳብ፣ የጽድቅን ሐሳብ ይዛ ስትቀርብ ተቀባይነትን እንድታገኝ ሞገስን ሰጠን ማለት ነው። ፍጽምና ይሄንን ነው እያወራ ያለው ቅድስና ይሄንን ነው እያወራ ያለው እንጂ በምድር ልምምዶቻችን በመሳት በመውደቆቻችን ሁሉ እግዚአብሔር ምንም እኛ ላይ አይቆጥርብንም ማለት ሳይሆን እንደተከፈለልን ዋጋ በኃላፊነት ስሜት እንድንንቀሳቀስ እንጂ። ስለዚህ አንድ ነገር ላሳስባችሁ ወዳለሁ እግዚአብሔር እየጠበቀን አለ። በዚህ ትውልድ መካከል መፍትሄ እንሆን ዘንድ፣ በዚህ ትውልድ መካከል ያንን የክርስቶስን ብርሃን ይዘን ወተን ጨለማው ይገፈፍ ዘንድ እግዚአብሔር እየጠበቀን አለ። ወደፊት ይጠብቃል ነው ያለው። ጠላቶቹ የእግሩ መረገጫ የሆኑ ዘንድ እግዚአብሔር ለዙፋኑ ሰግቶ ጠላት አፍርቶ አይደለም። እግዚአብሔር ለመንግስቱ ሰግቶ ጠላት አፍርቶ አይደለም። እግዚአብሔር በልጆቹ ላይ የተነሳ እግዚአብሔር በሰው ልጆች ላይ የተነሳ አጀንዳውን ለማፍረስ ሰውን ታርጌት ያደረጉትን ነው ጠላቶቹ ያለው። የእግዚአብሔርን መንግስት መጽናት የማይፈልጉትን የጨለመውን መንግስት ኃይላትን ነው ጠላቶቹ ያለው የኔና የእናንተን ጠላቶች ነው። ጠላቶ ያለው ስጋ ለባሽን አይደለም። በሞቱ ሊያድነው የሞተለትን የሰውን ልጅ አይደለም። ስለዚህ አንድ ነገር እናስተውል። በስጋ ልናሳካቸው ከምንሮጥላቸው ነገሮች በላይ እግዚአብሔር በቤተ ክርስቲያን፣ በትውልዳችን፣ በዘመናችን በመንፈሳዊ ጉዞ ተጽዕኖ ልናደርግ ይጠብቀናል፣ እየጠበቀን አለ። በተለያየ ባላችሁበት ስፍራዎች ላይ ሁሉ ለክርስቶስ ጠላቶቹን የእግሩ መረገጫ ለማድረግ አገልጋይ መሆን አይጠበቅብንም። በተለያየ ሁኔታ በተሰማራችሁበት ስፍራዎች ላይ ሁሉ በትምህርት ቤት፣ በስራ ቦታ ላይ በመንግስት ቢሆን በግል በየትኛውም አይነት አቅጣጫዎች ላይ መልኩን ይዘን መግለጣችን አባቶች በነገስታት ፊት ይህን አድርገው ነበርና፣ አንድን ምሳሌ ልስጣችሁ። እስራኤል ይሁዳ በተማረከ ጊዜ ባቢሎን ማርኳቸው ናቡከደነጾር መኳንንትና መሳፍንትን በፊት ለፊታቸው በገደለባቸው ጊዜ የመኳንንቱንም ልጆች አይምሮ አላቸው ብሎ ያሰባቸውን ሁሉ ሰብስቦ ወደ ራሱ እንዳመጣ ያሰለጥናቸውና የእሱ አገልጋዮች ያደርጋቸው ባሰበ ጊዜ፣ ነገር ግን ለእግዚአብሔር የጨከኑ ትውልዶችን በእነሱ መካከል እናይ ነበር። ምን እንኳን ቤተሰቦቻቸው በፊታቸው የተገደሉ ቢሆን፣ ምን እንኳን ቅጥራቸው የፈረሰ ቢሆን፣ አምላክ እንዳላቸው ያውቁ ነበር። በግዞት ምድር ላይ እግዚአብሔርን ለማክበር ስጋቸውን ላለማርከስ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎም ጨክነው ነበረ። እምቢኝ ብለው ነበረ። ለሚያቆመው ምስል አንሰግድም ብለው ነበረ። አትጸልዩ በተባሉ ጊዜ ወደ አንበሳ ጉድጓድ መጣልን መርጠው ነበረ። እግዚአብሔርን አሳይተውት ነበረ። ወገኖች የምላችሁ ይሄንን ነው። እነዚህ ወጣቶች ባሉበት ስፍራ ላይ ስጋቸውን እንዳይረክስ ከምግብ ራሳቸውን ከለዩ ከተለያዩ ማህበር ራሳቸውን ከለዩ፣ እግዚአብሔርን ለማሳወቅ ከጀገኑለት፣ እግዚአብሔር እየጠበቀን አለ። በምን አይነት ሁኔታ ውስጥ ብንሆን የምናልፍበት ሁኔታ ምድር አይታ ውድቀት የምትለው ቋንቋ የምሰጠው ቢሆን አንድ ነገር ግን ልነግራችሁ እፈልጋለሁ። በማይናወጥ መሰረት ላይ የጸናህ ክርስቶስ ኢየሱስ በሰማይ ገብቶ ተቀባይነትን የሰጠን ለእነርሱ ዮም ኪፑር ሲሆንላቸው ቀኑ ሲደርስ ደስታቸው ነበር። ልብሳቸውን አንጽተው በእግዚአብሔር ፊት ተገኝተው እግዚአብሔርን የሚያወድሱበት ገብቶልን ሊቀ ካህኑ ወጥቷልና ብለው የሚያከብሩበት ነገር ነበራቸው። ለእኛ አንድ ነገር አለን። በእግዚአብሔር ፊት የገባልን ሊቀ ካህናችን እንደ መልከ ጸዴቅ ለዘላለም ካህን የሆነ በዘላለም ሹመት የተሾመ ክርስቶስ ኢየሱስ ገብቶልናል። ሞገስ ሆኖልናል። ተቀባይነትን ሰጥቶናል። እናሸንፍ ዘንድ ስልጣንን ሰጥቶናል። ለእኛ ማሸነፍ የሆንልን ዘንድ ድል የሆንልን ዘንድ አሁን እየጠበቀን አለ። ክርስቶስ ኢየሱስ ስራውን ሰርቷል። በመስቀል ላይ ተፈጸመ ብሏል። በሞቱ ድል ነስቶ ወጥቷል። አሁን ቁጭ ብሎ እኔና እናንተን እየጠበቀን አለ። ጸጋውን ሰጥቶናል። መንፈሱን ሰጥቶናል። ልጁን ሰጥቶናል። ማንነቱን ሰጥቶናል። ከልሱ ያልሆነልን አንዳች ነገር የለም። ምንም አይነት ምክንያት ላለመቀደሳችን በእግዚአብሔር ዘንድ ተቀባይነት የለውም። በጽድቅ ሕይወት ላለመመላለሳችን የጠላትን ድንበር እንዳናፈርስ ይሄ እክል ሆነብን የምንለው አንዳች ነገር የለም። አንድ ነገርን እንድታስተውሉ ፈልጋለሁ። እግዚአብሔር እየጠበቀን አለ። በዓለም ያለውን ትውልድ ለማዳን እግዚአብሔር እኔና እናንተን እየጠበቀን አለ። ወገኖች፣ አንድ ነገር ላሳስባችሁ ፈልጋለሁ። በሰማይ ተቀባይነት ያገኘነው ከልጁ ከክርስቶስ ኢየሱስ የተነሳ ነው። በእርሱ ካልሆነ በስተቀር ማንም ወደ እግዚአብሔር ዘንድ መቅረብን አይችልም። በክርስቶስ ኢየሱስ ሥራ ካልሆነ በስተቀር ማንም እግዚአብሔር ዘንድ ሞገስን አያገኝም። የዘላለም ቅዱሳን ያደረገን እርሱ ነው። የዘላለም ፍጹማን ያደረገን እርሱ ነው። እየጠበቀ አለ። እየጠበቀ አለ። የገሃነም ደጆችን ድል እንድንነሳ እየጠበቀ አለ። እንድንናጠቅ በተለያየ ጭንቀት ውስጥ ያሉትን የእግዚአብሔር ኢንቴንሽን የእግዚአብሔር ሐሳቡ በዚህ ምድር ላይ ተደላድለን አንቱታን ለመሰብሰብ አይደለም። የእግዚአብሔር ፍላጎት የእግዚአብሔር መሻቱ አንድያ ልጁን የላከበት እዚህ ምድር ላይ ረጅም ዓመት እንድንኖር አይደለም። ከኖርን አልቀረ ስራውን እንድንሰራ ነው። ከኖርን አልቀረ ብዙዎችን እንማርክለት ዘንድ ነው። ከኖርን አልቀረ ለሞት እየተነዱ ያሉትን ተናጥቀን ወደ እግዚአብሔር መንግስት እንድንጨምር ነው። እየጠበቀን አለ። ጠላቶቹ የእግሩ መረገጫ እስኪሆኑለት ዘንድ የሚረገጠው በአካሉ በሆነችው ቤተ ክርስቲያን ነው። ክርስቶስ ስራውን ጨርሷል። እየጠበቀህ አለ ወንድሜ፣ እየጠበቀሽ አለ እህቴ። ጌታ እየጠበቀን አለ። ክርስቶስ ኢየሱስ በሠራው ባጠናቀቀው ሥራ እስክንወጣለት እየጠበቀ አለ። ትውልድ እየጠበቀን አለ። መጽሐፍ ቅዱስ እንደሚናገር ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል እንደሚል እየጠበቀን አለ በናፍቆት የሚጠባበቀው ድል የነሱትን ልጆች ነው። በናፍቆት የሚጠባበቀው በጽድቅ ያሉትን ልጆች ነው። በናፍቆት የሚጠባበቀው በንጽህና ያሉትን ልጆች ነው። ለምን ከተባለ እግዚአብሔርን ያሳውቁት ዘንድ፣ ለምን ከተባለ እግዚአብሔርን ይገልጡለት ዘንድ እየጠበቀን አለ። ብዙ የታሰርንባቸው ነገሮች አሉ። ከዚህ ዓለም መሻት አንጻር መጽሐፍ ቅዱስ ሲናገር፣ ጳውሎስ ውስጡ ህመም የሆነበትን መልእክት ሲናገር ለፊልጵስዮስ በፊልጵስዩስ መጽሐፍ ላይ ይህንን ይናገራል። ስለዚህ ዓለም ከንቱነት በብዙ ምሬት፣ በብዙ ለቅሶ፣ በብዙ እምባ የሚናገረው ነገር አለ እንዲሆኑ ይላል። ቤተ ክርስቲያን ውስጥ የተቀላቀሉትን የመጡትን ሰዎች ሆዳቸው አምላካቸው፣ ክብራቸው በነውራቸው ሀሳባቸው ምድራዊ ነው። እንዲህ አይነት ነገር የሞላቸው ሰዎች በቤተ ክርስቲያን ውስጥ ሞልተዋል። ዛሬ ምንድን ነው ሀሳባችን ምድራዊ ዛሬ ሆዳችን ይሆን አምላካችን? ክብራችን በነውራችን ይሆን? የቱ ጋር ነው ተቀምጠን ያለነው? ወይስ ለክርስቶስ እንደጨከኑለት ሰዎች እንደሚጠባበቃቸው ሰዎች ጨክነን አንቀላቀልን ብለን የወጣን ትውልድ ነን? እንድንወጣለት እግዚአብሔር ይጠብቀናል። ድምፅ እንሆንለት እግዚአብሔር ይጠብቀናል። መልኩን እንድናሳይለት እግዚአብሔር እየጠበቀን አለ። በዓለም ያሉ ሰዎች እኛን ነው እየጠበቁ ያሉት ወገኖቼ በተለያየ አጋንንታዊ ስርዓት ውስጥ ያሉ ሰዎች እየጠበቁን ያሉን እኛን ነው። ከመድረክ ላይ እይታ በዘለለ ክርስቶስን እናሳያቸው ዘንድ መልኩን እናሳያቸው ዘንድ ፍቅሩን እንገልጠ ዘንድ፣ የቤተ ክርስቲያን መልኩ ይሄ ነው፣ በጨለማው ላይ ብርሃን መሆን ለሞተው ተስፋ ትንሣኤ የሆንለት ዘንድ፣ በሞት ስርዓት ውስጥ ላለው ሰው ተስፋ እንሆን ዘንድ፣ ክርስቶስን እናሳይ ዘንድ። እግዚአብሔር እየጠበቀን አለ። ሰማይ እየጠበቀን አለ። ድንገት አንድ ቀን መጥቶ ይነካኝ የሆንን ብለን ከምንጠብቀው በላይ እንድንነሳለት እግዚአብሔር እየጠበቀን አለ። ገና የሚሰራው ስራ የለውም እግዚአብሔር፣ ተጠናቋል ተፈጸመ ብሏል። ግድግዳው ተነስቷል፣ የጥሉ ግድግዳ ፈርሷል። እግዚአብሔር ሊሰማን በአንድ ልጁ ኪዳን ገብቶልናል ኃጢአታችንን ይቅር ሊል ወገኖቼ አንድን ነገር እለምናችኋለሁ። ጳውሎስ እንዳለ በእንባ እንደለመነው ሁሉ እግዚአብሔር ለሚጠብቀን እግዚአብሔር እኛን ለሚናፍቅበት መጽሐፍ እንዲናገር ቲቶ መጽሐፍ ላይ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰውን ሁሉ የሚያድን ዓለማዊ ምኞትንና ኃጢአትን ክደን መገለጡን እንድንጠባበቅ እንድንናፍቅ የሚያደርግ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል በክርስቶስ ኢየሱስ የሆነው የእግዚአብሔር ስጦታ ወደኛ መቶልናል። ወገኖቼ ልመና ይሄ ነው ከምንለው ምነው በላይ እግዚአብሔር እየጠበቀን አለ ምናልባት እንዲህ እያለ ይሆንን እግዚአብሔር የረከሰውን ትውልድ ላይ ኢሳይያስ ካሳየው በኋላ አንድን ነገር ተናገረ ማንን ልላክ ማን ሄድልናል ይህንን ትውልድ ከጥፋት ለመታደግ ማን ድምፅ ይሆንልናል? እግዚአብሔር እየጠበቀን አለ። እኛ እንሆንለት ይሆን? ከጓዳችን ጉዳይ ከሽሮ በርበሬ፣ ከዕለታዊ ጉዳይ ወተን እኔ ድምፅ ሆንልሃለሁ ብሎ እንደተናገረ እኔን ላከኝ ብሎ እንደጨከነ በእሳቱ ለመነካት እንደወሰነ በረከሰው አንደበት መካከል ድምፅ ሆኖ ሊንቀሳቀስ እንደወጣው ከወገን ከዘር ከብሔርተኝነት ከምድራዊነት ወተን ከሆዳችን ወተን እኔ ድምፅ ሆነ አለው አምላክ እኔ ላከኝ እንለው ይሆንን ጥሪ ይሄ ነው። እግዚአብሔር እየተጣራ አለ። እግዚአብሔር ስራውን ሊሰራብን እየጠበቀን አለ። እኔን ላከኝ እንለው ይሆን? እግዚአብሔር ቤተ ክርስቲያንን እየጠበቀ ነው። በትውልዱ መካከል ከመከፋፈልና ከመለያየት ወደ አንድነት መታ፣ እንደ ደቀ መዛሙርት እንደ ሐዋርያቱ አንዲት ልብ እንደነበራቸው አንድ ሀሳብ፣ አንድም ነፍስ እንደነበራቸው አንድ ሆነው የክርስቶስን መልክ ይገልጡ ዘንድ እኔን እየጠበቀ እናንተን እየጠበቀ አለ። ወገኖቼ አንድን ጸሎት መጸለ ይፈልጋለሁ። ከዛ በፊት ግን አንድን ጥሪ ማቅረብ እፈልጋለሁ። ይህም ጥሪ አንድ ነው። ቀድሜ እንደተናገርኩት ሰውን ሁሉ ሊያድን የሚችል የእግዚአብሔር ጸጋ ስጦታ ተገልጧል። ሰውን ሁሉ የሚያድን ምናልባት በዚህ ዓለም ስርዓት ውስጥ ላላችሁ፣ በጭንቀት ውስጥ ላላችሁ፣ ምናልባት ዙሪያ ገባው ለጨለመባችሁ፣ መፍትሄ ላልጣችሁ፣ ምናልባት በሆስፒታል ሆናችሁ በህመም ውስጥ ለተጨነቃችሁ፣ ማን ይደርስልኛል ይህን ህመሜን ማን ያነሳልኛል እያላችሁ በስጋ ህመም ስርዓት ውስጥ ላላችሁ፣ በነፍስ ስርዓት ውስጥ ሆናችሁ፣ በቤታችሁ ሆናችሁ ያላችሁ፣ በተለያየ ስራ ቦታ ላይ ሆናችሁ ያላችሁ መፍትሄ አታችሁ እየተጨነቃላችሁ ያላችሁ፣ እንዲላችሁ አለው የምስራች። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ በነፃ የሚሰጥ ነው። በልጁ በክርስቶስ ኢየሱስ በማመን የሆነ መዳን ነው። ልጁ ያለው ሕይወት አለው። ክርስቶስ ኢየሱስ ያለው ህይወት አለው። ስለዚህ እጋብዛችኋለሁ። ይህንን ክርስቶስ ኢየሱስን ወደ ነፍሳችሁ እንድትጋብዙ፣ ወደ ህይወታችሁ እንድትጋብዙ የነፍሳችሁ ጌታ አድርጋችሁ እንድትቀበሉ ይህንን ጥሪ ያቀርብላችኋለሁ። የምትስማሙ ከሆነ ከእኔ ጋር እንዲህ ብለን እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለምንሃለሁ ለተጨነቁት ነፍሳት መፍትሄ፣ በስራት ውስጥ ላሉት መዳን ይሆን ዘንድ አንተ ስፍራህን ለቀ ክብርህን ለቀ ወደዚህ ምድር መጥተሃልና በገጠመኝ እንኳን ይህንን መልእክት ለሚሰሙ ሰዎች እግዚአብሔር አምላክ ሆይ የማዳን ጥሪህ ደርሶ በኢየሱስ ስም ጸል ያለሁ ነፍሳቸው ትፈታ ዘንድ ስጋቸው ይፈወስ ዘንድ በኢየሱስ ስም ጸል ያለሁ አርነት ይሆን ዘንድ ለስጋ መፈታት፣ ለነፍስ መፈታት ለመንፈሳቸው አርነት ይሆን ዘንድ የማዳን እጃ አሁን ያገኛቸው። በሆስፒታል ላሉ በኢየሱስ ስም መዳን ይሁን በተለያየ እስራት ውስጥ ላሉ በሱስ ውስጥ ቢሆን በቀንበር ውስጥ ቢሆን ዙር ያገባው ጨልሞባቸው ላሉ በኢየሱስም ብርሃንህ ይብራ ቀንበር ይሰበርላቸው አርነት ይሁንላቸው ሰላምህ ይብዛላቸው። ደግሜ ጸል ያለው እግዚአብሔር አምላክ ባመጣኸው ቃልህ በዚህ ጥሪህ መሠረት፣ ቤተ ክርስቲያን በትንሣኤ እንድትነሳ ተሐድሶ እንዲሆንላት ቅባትህ በኢየሱስም ዳግም በኃይል እንዲመጣ ሴቶችና ወንዶች ልጆችህ ላይ ስም እዩን በቃልህ ነግተህ እንዳስነሳኸው ኤልዛቤል ለመውደቋ ምክንያት እንደሆነ ሁሉ አምላኮይ ከድርድር በሁለት ሐሳብ ከማነከስ ይወጣ ዘንድ ትውልዱ እግዚአብሔር አምላኮይ ቀብተ ለራስ የምታስነሳው ትውልድ ይነሳ ዘንድ በስምህ ጸለይኮይ። በጌታ በኢየሱስ ስም የምትነካው የምትዳስሰው ለአንተ የምታደርገው የምትጠባበቀው ትውልድ ደግሞ በቃልህ ይነሳ ዘንድ በስምህ ጸለይኩኝ። በሚቀጥለው ክፍል ደግሞ በሌሎች የእግዚአብሔር ድምፆችና የእግዚአብሔር ቃሎች ደግሞም በተወደዱ ወንድሞች እስከምንገናኝ ተባረኩ። ሻሎም